ስለ ተከሰቱት አንዳንድ ስብሰባዎችና ኢህአዲግ ከአማራ ብቻ ሳይሆን ከኦሮሚያ ክልልም የመውጣት መጀመሩን በተመለከተ የተረጋገጠ መረጃ ደርሶኛል። እኔ ያወቅኩት ከሳምንት ገደማ በፊት አንዳንድ የኢትዮጵያ መከላከያ ሰራዊት አባላት ከአማራና ኦሮሚያ ክልሎች ለቀው መውጣታቸውን ነው። የተረጋገጠ መረጃ በሁለቱ ክልሎች ጦራቸውን ሲመሩ የነበሩት የኢ ፌ ዲ ኤፍ አዛዦች ለአዲስ ተልእኮ እንደሚያስፈልግ ተነግሯቸዋል። ለዚህም ነው ከሁለቱ ክልል ወደ ኢኤንዲኤፍ ካምፖች ወታደሮቹ ወደ አዲሱ ተልእኮ የሚሰማሩበት። የሰራዊቱ ከፍተኛ አመራሮች በቦታው ላሉ አዛዦች ያስተላለፉት መልእክትም ይህንኑ ነበር። የትኛው አዲስ ተልእኮ አናውቅም። ኢትዮጵያ ከኤርትራ ጋር ጦርነት ልትከፍት ነው ወይንስ ወደ ትግራይ ድንበር ልትሰፍር ነው? አናውቅም። ግን በተለየ ቪዲዮ ውስጥ ማውራት እንችላለን። የኢትዮጵያ ብሔራዊ መከላከያ ሰራዊት ከፍተኛ አመራሮች ለኢኤፍኤፍ አዛዦች ያስተላለፉት መልዕክት ይህ ነው። ነገር ግን ጥያቄው ባለፈው አንድ ሳምንት ውስጥ ምን ያህሉ ኤንዲኤፍ እንደ ወጣ ነው። ብዙ ሰራዊት ከክልል ተወስዷል ማለት አንችልም አይደለም ግን በእርግጠኝነት መናገር የምችለው መውጣት መጀመሩን ነው። በእርግጠኝነት ቀስ በቀስ ይሆናል፣ በደረጃዎች ውስጥ ይሆናል። ትላንት ወሎ ላይ የተከሰተውን ኢሃፓ ከፍተኛ ኪሳራ የደረሰበትን ሁኔታ ግምት ውስጥ በማስገባት ሊቀለበስ ይችላል። ከአንድ መቶ በላይ የኢኤንዲኤፍ ወታደሮች ተወስደዋል፣ ከአራት መቶ በላይ ተገድለዋል። የኢኤንዲኤፍ ወታደራዊ መኪና፣ ሞርታሮች፣ ስናይፐር ሽጉጦች በፋኖ ተዋጊዎች ተያዙ። ኢኤንዲኤፍ ዝም ብሎ ደህንነቱን አውጥቶ የፀጥታውን ሁኔታ ለአማራ ክልል መንግስት ለማስረከብ አቅም የለውም። በኦሮሚያ ውስጥ ያለው ሁኔታ ትንሽ የተሻለ ነው። ነገር ግን የአማራ ሁኔታ በጣም ተለዋዋጭና ለኢኤንዲኤፍ ሙሉ ደረጃ መውጣት ምቹ አይደለም። መውጣት መጀመሪያ ተጀምሯል። ሁለተኛ አቶ አበባው ታደሰ የኢትዮጵያ ጦር ኃይሎች ምክትል አዛዥ ሰሞኑን በአማራ ክልል አንዳንድ ስብሰባዎችን አድርገዋል። ሁለት ስብሰባዎች ተካሂደዋል። አንደኛው በኮምቦልቻ፣ ሁለተኛው በደብረ ብርሃን ነው። በስብሰባዎቹ የኢሃዲግ ምክትል ርዕሰ መስተዳድር አቶ አበባው ታደሰ ለአማራ ክልል መንግስት እና ፒፒ የሥራ ኃላፊዎች ኢሃዲግ ከአማራ ክልል መውጣት እንዳለበት በግልጽ ተናግረዋል። ኢኤንዲኤፍ ወደ ሌሎች ተልዕኮዎች መሰማራት አለበት። ለዚህም ነው አሁን የክልል ኃይሎች ተረክበው የጸጥታ ጉዳዮችን ኃላፊነት መውሰድ ያለባቸው። በቀጣይ ቀናትም ሌሎች ሁለት ስብሰባዎች በባህር ዳርና በጎንደር እንደሚደረጉ ይጠበቃል። የፌዴሬሽኑ ምክር ቤት አፈ ጉባኤ አቶ አገኘው ተሻገር አንዳንድ ስብሰባዎችን ያደረጉ ሲሆን ለአማራ ክልል መንግስትም ተመሳሳይ መልእክት አስተላልፈዋል። ሕወሓት በአማራ ክልል ለዘላለም ሊሰፍር አይችልም። ኤንዲኤፍ ለአንዳንድ ሌሎች ተልዕኮዎች ያስፈልጋል። ለዚህም ነው የአማራ ክልል መንግስት መረከብ ያለበት እና ከጥቂት ቀናት በፊት በቪዲዮ ላይ ካስታወሱት የአማራ ክልል የጸጥታ ኃላፊዎች ስላደረጉት ስብሰባ ነግሬያችኋለሁ። የክልሉ ባለስልጣናት ለዞናቸው ባለስልጣናት እንደተናገሩት ክልሉ የክልሉን ኃይል በማጠናከር የክልሉ ኃይል እንዲረከብና የኢትዮጵያ መከላከያ ሰራዊትም ለቀው እንዲወጡ ጠይቀዋል። አሁን ብዙ የአማራ ክልል በጀት ለጸጥታ እየሄደ ነው። ሚሊሻዎች እየሰለጠኑ ነው። የአድማ ኃይል እየሰለጠነ ነው። አዲስ መሳሪያ እየተገዛና እነዚህ የሚሊሻ ኃይሎች ወደ ክልሉ እየተሰማሩ ነው። የኢትዮጵያ ብሔራዊ መከላከያ ሰራዊት ከአማራ ክልል እየወጣ ነው። በኦሮሚያም ያለው ሁኔታ ተመሳሳይ ነው። ነገር ግን በኦሮሚያ ያለው ሁኔታ ከአማራው አንጻር ሲታይ፣ ከመንግስት እይታ አንጻር የከፋ አይደለም። በኦሮሚያ የጸጥታ ኃይሎች ሊረከቡ የሚችሉ ይመስለኛል። ምንም እንኳን ኦኤልኤ ወደ አንዳንድ አካባቢ ኢኤንዲኤፍ ከዚያ ከወጣ በኋላ ሊመለስ ይችላል። በደቡብ ኦሮሚያ፣ በምዕራብ ኦሮሚያ አንዳንድ አካባቢዎች የሚገኘውን የኦሮሞ ነጻነት ሰራዊት በማዳከም ረገድ ኢኤንዲኤፍ ቁልፍ ሚና ተጫውቷል። ኢኤንዲኤፍ ምናልባት ከኦሮሚያ ሙሉ በሙሉ ላያወጣ ይችላል፣ ግን በእርግጠኝነት ይነሳል። ከኦሮሞ ነጻነት ሰራዊት ጋር ሲፋለም ከነበረው የኦሮሚያ አንዳንድ አካባቢዎች ከወዲሁ እየወጣ ነው። ኢኤንዲኤፍ አሁን የት ነው የሚዘረጋው? ወይ ወታደሩ ለመውጣት ብቻ ይፈልጋል? ፋኖ እና ኦላ ለዘላለም ሊዋጉ አይችሉም ማለቴ ነው። የአካባቢ ቡድኖችን በመታገል አቅሙ እየተዳከመ መሆኑን ያውቃል። መልቀቅ ብቻ ነው የሚፈልገው እና ወደ አዲስ ተልዕኮ ልታሰማራ ነው የሚል ሰበብ እየተጠቀመ ነው። ወይም አዎ፣ አዲስ ተልዕኮ በፌዴራል መንግስት ተጠነቋል። ኢኤንዲኤፍ በዚያ ያስፈልጋል። ለዚህም ነው ኢህአዲግ ከአማራና ኦሮሚያ ክልሎች እየወጣ ያለው። የሚቀጥለው ጥያቄ የሁለቱን ክልሎች የአማራና የኦሮሚያ ጸጥታ የክልሉ ኃይሎች ሊረከቡ ይችላሉ ወይ? የአማራ ክልል ኃይሎች ችግር ውስጥ ሊወድቁ ይችላሉ፣ ግን እስቲ እናያለን። ከአማራ መውጣት በጣም ቀርፋፋ ቀስ በቀስ በመሰረቱ ኢህአዲግ ለአማራ መንግስትና ለአማራ ኃይሎች ኢህአዲግ ከስልጣን መውጣቱ በኢኤንዲኤፍ ላይ ብቻ እንደማይወሰን ግልጽ መልእክት አስተላልፏል። ኢንዲኤፍ አድኖሃል። ነገር ግን የምትረከብበት ጊዜ አሁን ነው። ስለተመለከቱ እናመሰግናለን።